ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍፃሜው አብራችን ቆዩ። ትራምፕና ና የቻይናው ፕሬዚዳንት ዢ በደቡብ ኮሪያ ሊገናኙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቅምት ሰላሳ በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሐውስ አረጋገጠ። የዢና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም ግን በሁለቱም የግዙፍ ምጣኔ ኃብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያ የፊት ለፊት ግንኙነት ይሆናል። ትራምፕ ቻይና ብርቅዬ የማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ 100% ተጨማሪ ታሪፍ እንደሚጥሉ አስፈራርተዋል። የዋይት ሐውስ የፕሬስ ፀሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባም እንደሚያካሄድ አረጋግጠዋል። የሁለትየሹ ስብሰባው ከጥቅምት 31 እስከ ህዳር 1 በደቡብ ኮሪያ ጆንግጅ ከሚካሄደው የእስያ ፓስፊክ ኢኮኖሚክ ትብብር ጉባኤ ጎን ለጎን ይካሄዳል። ከቻይና ፕሬዚዳንት ዢ ጋር እገናኛለሁ፣ ረጅም ጊዜ የሚወስድ ስብሰባም አለን። ብዙ ጥራጥሬዎቻችን፣ ጥያቄዎቻችንና አስደናቂ ሀብቶቻችን በጋራ መፍታት እንችላለን ሲሉም ትራምፕ ቀደም ብለው ተናግረዋል። አንድ ነገር አንድ ነገር እንደሚሳካ አስባለሁ። በጣም ጥሩ ግንኙነት አለን። ያም ትልቅ ይሆናል። ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጊዜ የሀገሪቱን መሪ ለጂ ማይኑ ግን ከማግኘት በተጨማሪ ለመሪዎች በሚዘጋጀው የራት ግብዣ መሳተፍ ለመሳተፍም ተዘጋጅተዋል። ትራምፕ ወደ እስያ በሚያደርጉት ጉዞ ህድለት በማሌዥያ በሚካሄደው የደቡብ ምስራቅ እስያ ሀገራት ማህበር ጉባኤ ላይ ለአጭር ጊዜ ይሳተፋሉ ከማሌዥያ ከደቡብ ኮሪያ እና ከጃፓን መሪዎች ጋር ይገናኛሉ በተለይም ከአዲሷ የጃፓን ጠቅላይ ሚኒስትር ሳና ታኪች ጋር ይገናኛሉ ሲሉም የዋይት ሀውስ የፕሬስ ጸሀፊ ተናግረዋል ትራምፕ እና ዢ በዚህ አመት ቢያንስ ለሶስት ጊዜ ተነጋግረዋል በተለይ በመስከረም ወር ባደረጉት ንግግር በቲክቶክ በአሜሪካ ውስጥ ስላለው እንቅስቃሴ ከስምምነት ደርሰዋል ለመጨረሻ ጊዜ ለፊት ፊት ለፊት የተገናኙት በ2019 በትራምፕ የመጀመሪያ የፕሬዚዳንት ዘመን ነበረ። ትራምፕ ከዢ ጋር በቀጥታ መነጋገር በአሜሪካና ቻይና መካከል እንደ ታሪፍ የንግድ አለመግባባቶች፣ የፌንታል ዝውውርና ሌሎች ጉዳዮች ያሉ ቀጣይ ውጥረቶችን ለመፍታት በጣም ውጤታማው መንገድ እንደሆነም ተናግረዋል። አሜሪካና ቻይና በግንቦት ወር የተካሄደውን የንግድ ስምምነት አጥብቀው በመያዝ በሁለቱም ሀገራት መካከል ስጋት የፈጠሩትን የሶስት ሀስ ታሪፍ ዣዎችን ዛቻዎችን ማስቀረት ችለዋል። በጥቅምት ወር ግን ቻይና ብርቅዬ ማዕድናት ላይ ኤክስፖርት ቁጥሩዋን አጠናክራለች። ይህም ትራምፕ በቻይና ምርቶች ላይ ተጨማሪ መቶ ፐርሰንት ታሪፍ ለመጣል እንዲያስፈራሩ መንገድ ከፍቷል። በማህበራዊ ሜዳ ላይ ባሰፈሩ ጽሁፍም ቤይጂንግ ዓለምን በምርኮ ለመያዝ እና በጣም ጥላት ሆናለች በማለት በመክሰስ ተችተዋል። ትራምፕ አክለውም በቀጣዩ ስብሰባ እንደማይሳተፉ አስፈራርተዋል። ቻይና ብርቅዬ የማዕድናት እና ሌሎች ቁልፍ ቁሳቁሶች በማምረት ላይ ትገኛለች። እነዚህም በመኪናዎች በማሰማራት ስልኮች እና በሌሎች በርካታ ምርቶች ውስጥ ቁልፍ ናቸው። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ